ምዕራፍ ሃያ የእስራኤልም ልጆች ሁሉ ወጡ፥ ማኅበሩም ከዳን እስከ ቤርሳቤህ ድረስ፣ ከገለዓድም አገር ሰዎች ጋር፣ ወደ እግዚአብሔር ወደ ምጽጳ እንደ አንድ ሰው ሆነው ተሰበሰቡ። ከእስራኤልም ነገድ ሁሉ የሆኑ የሕዝቡ ሁሉ አለቆች ሰይፍ በሚመዝዙ በቍጥርም አራት መቶ ሺህ እግረኞች በሆኑ በእግዚአብሔር ሕዝብ ጉባኤ ቆሙ። የብንያምም ልጆች የእስራኤል ልጆች ወደ ምጽጳ እንደወጡ ሰሙ። የእስራኤልም ልጆች ይህ ክፉ ነገር እንደ ምን እንደ ተደረገ ንገሩን አሉ። የተገደለችውም ሴት ባል ሌዋዊው እንዲህ ብሎ መለሰላቸው፦ እኔና ቁባቴ በዚያ ለማደር ወደ ብንያም አገር ወደ ጊብዓ መጣ። የጊብዓም ሰዎች ተነሱብኝ፣ ቤቱንም በሌሊት በእኛ ላይ ከበቡት፣ ሊገድሉኝም ወደዱ። በቁባቴም አጥብቀው አመነዘሩባት፣ እርሷም ሞተች። እኔም ቁባቴን ይዤ ቈራረጥኳት፣ በእስራኤልም ዘንድ እንደዚህ ያለ ኃጢአትና ስንፍና ስለ ተሠራ ወደ እስራኤል ርስት አገር ሁሉ ሰደድኩ። እንሆ የእስራኤል ልጆች ሆይ ሁላችሁ ምክራችሁንና እዝናታችሁን በዚህ ስጡ። ሕዝቡም ሁሉ እንደ አንድ ሰው ተነሥተው አሉ፦ ከእኛ ዘንድ ማንም ወደ ድንኳኑ አይሄድም ወደ ቤቱም አይመለስም። ነገር ግን በጊብዓ ላይ የምናደርገው ነገር ይህ ነው፤ በዕጣ እንወጣባታለን ወደ ብንያም ጊብዓ በመጡ ጊዜ እርሷ በእስራኤል ላይ እንዳደረገችው እንደ ስንፍናዋ እንዲያደርጉ ለሕዝብ ስንቅ የሚይዙ ከእስራኤል ነገድ ሁሉ ከመቶ ዐሥር ሰው ከሺሁም መቶ ሰው ከዐሥሩም ሺህ አንድ ሺህ ሰው እንወስዳለን። የእስራኤልም ሰዎች ሁሉ እንደ አንድ ሰው ሆነው በከተማይቱ ላይ ተሰበሰቡ። የእስራኤልም ነገዶች በእናንተ መካከል የተደረገ ይህ ክፉ ነገር ምንድን ነው? አሁንም እንድንገድላቸው ከእስራኤልም ክፋትን እንድናርቅ በጊብዓ ውስጥ ያሉትን ምናምንቴዎቹን ሰዎች አውጥታችሁ ስጡን ብለው ወደ ብንያም ነገድ ሁሉ ሰዎችን ላኩ። የብንያም ልጆች ግን የወንድሞቻቸውን የእስራኤልን ልጆች ቃል ሊሰሙ አልወደዱም። የብንያምም ልጆች ከእስራኤል ልጆች ጋር ሊዋጉ ከየከተማው ወደ ጊብዓ ተሰበሰቡ። በዚያም ቀን ከየከተማው የመጡ የብንያም ልጆች ተቈጠሩ። ቁጥራቸውም ከጊብዓ ሰዎች ሌላ ሃያ ስድስት ሺህ ሰይፍ የሚመዙ ሰዎች ነበሩ። ከጊብዓም ሰባት መቶ የተመረጡ ሰዎች ተቆጠሩ። ከነዚያም ሕዝብ ሁሉ ሰባት መቶ የተመረጡ ግራኝ ሰዎች ነበሩ። እነዚህ ሁሉ ድንጋይ የወነጭፉ ነበር፣ አንዲት ጠጉርስ እንኳን አይስቱም። ከብንያምም ልጆች ሌላ የእስራኤል ሰዎች አራት መቶ ሺህ ሰይፍ የሚመዙ ሰዎች ተቆጠሩ። እነዚህም ሁሉ ሰልፈኞች ነበሩ። የእስራኤልም ልጆች ተነሥተው ወደ ቤቴል ወጡ። እግዚአብሔርንም የብንያምን ልጆች ለመውጋት አስቀድሞ ማን ይውጣልን? ብለው ጠየቁት። እግዚአብሔርም ይሁዳ ይቅደም አለ። የእስራኤልም ልጆች በማለዳ ተነሥተው በጊብአ ፊት ሰፈሩ። የእስራኤልም ሰዎች ከብንያም ጋር ሊዋጉ ወጡ። የእስራኤልም ሰዎች በጊብአ ጠገብ በእነርሱ ላይ ተሰልፈው ቆሙ። የብንያምም ልጆች ከጊብአ ወጡ። በዚያም ቀን ከእስራኤላውያን ሃያ ሁለት ሺህ ሰዎች ገደሉ። ሕዝቡም የእስራኤል ሰዎች ተበራቱ። በፊተኛውም ቀን በተሰለፉበት ስፍራ ደግመው ተሰለፉ። የእስራኤልም ልጆች ወጥተው በእግዚአብሔር ፊት እስከ ማታ ድረስ አለቀሱ። እግዚአብሔርንም ከወንድሞቻችን ከብንያም ልጆች ጋር ለመዋጋት ዳግመኛ እንቀርባለን ብለው ጠየቁ። እግዚአብሔርም በእነርሱ ላይ ውጡ አለ። በሁለተኛውም ቀን የእስራኤል ልጆች ከብንያም ልጆች ጋር ሊዋጉ ቀረቡ። በሁለተኛውም ቀን ብንያም ከጊብአ በነርሱ ላይ ወጣ። ከእስራኤልም ልጆች ደግሞ ዐሥራ ስምንት ሺህ ሰዎች ገደሉ። እነዚህም ሁሉ ሰይፍ የሚመዙ ነበሩ። የእስራኤልም ልጆች ሁሉ ሕዝቡም ሁሉ ወጥተው ወደ ቤቴል መጡ፣ አለቀሱም። በዚያም በእግዚአብሔር ፊት ተቀመጡ። በዚያም ቀን እስከ ማታ ድረስ ጾሙ። በእግዚአብሔር ፊት የሚቃጠልና የደህንነት መስዋዕት አቀረቡ። በዚያም ዘመን የእግዚአብሔር የቃል ኪዳኑ ታቦት በዚያ ነበረና በዚያም ዘመን የአሮን ልጅ የአልዓዛር ልጅ ፊንሐስ በፊቱ ይቆም ነበረና የእስራኤል ልጆች እግዚአብሔርን ከወንድሞቻችን ከብንያም ልጆች ጋር ለመዋጋት ዳግመኛ እንውጣን? ወይስ እንቅር ብለው ጠየቁ። እግዚአብሔርም ነገ በእጃችሁ አሳልፌ ሰጣቸዋለሁና ውጡ አለ። እስራኤልም በጊብዓ ዙሪያ የተደበቁ ሰዎች አኖሩባት። በሦስተኛውም ቀን የእስራኤል ልጆች ወደ ብንያም ልጆች ወጡ፣ በጊብዓም ፊት እንደ ቀድሞው ጊዜ ተሰለፉ። የብንያምም ልጆች በሕዝቡ ላይ ወጡ፣ ከከተማይቱም ተሳቡ፣ እንደ ቀድሞውም ጊዜ በአውራዎቹ መንገዶች አንደኛው ወደ ቤቴል ሁለተኛውም ወደ ጊብዓ ሜዳ በሚወስዱት መንገዶች ላይ ሕዝቡን ይመቱ ይገድሉም ጀመር። ከእስራኤልም ሰላሳ የሚያህሉ ሰዎችን ገደሉ። የብንያምም ልጆች እንደ ቀድመው በፊታችን ተመቱ አሉ። የእስራኤል ልጆች ግን እንሽሽ፣ ከከተማውም ወደ መንገድ እንሳባቸው አሉ። የእስራኤልም ሰዎች ሁሉ ከስፍራቸው ተነስተው በበዓል ታማር ተሰለፉ። ከእስራኤልም ተደብቀው የነበሩት ከስፍራቸው ከጊብዓ ሜዳ ወጡ። ከእስራኤልም ሁሉ የተመረጡ አስር ሺህ ሰዎች ወደ ጊብዓ እንጻር መጡ። ሰልፍም በርትቶ ነበረ። መከራም እንዲያገኛቸው አላወቁም ነበር። እግዚአብሔርም ብንያምን በእስራኤል ፊት መታ። በዚያም ቀን የእስራኤል ልጆች ከብንያም 25100 ሰዎች ገደሉ። እነዚህ ሁሉ ሰይፍ የሚመዙ ነበሩ። የብንያምም ልጆች እንደ ተመቱ አዩ። የእስራኤል ልጆች ግን በጊብአ ላይ ባኖሩት ድብቅ ጦር ታምነዋልና ለብንያም ስፍራ ለቀቁላቸው። ተደብቀውም የነበሩት ፈጥነው ወደ ጊብአ ሮጡ። ተደብቀውም የነበሩት መጥተው ከተማውን ሁሉ በሰይፍ ስለት መጡ። የተደበቁትም ሰዎች ከከተማው ብዙ ጢስ እንደ ደመና እንዲያስነሱ በእስራኤል ልጆችና በተደበቁት ሰዎች መካከል ምልክት ተደርጎ ነበር። የእስራኤልም ሰዎች ከሰልፍ አፈገፈጉ። ብንያማውያንም እንደ ቀድሞው ሰልፍ በፊታችን ተመትተዋል እያሉ ከእስራኤል ሰዎች ሰላሳ የሚያህሉ ሰዎች መምታትና መግደል ጀመሩ። ምልክቱ በጢሱ ዓምድ ከከተማው ሊወጣ በጀመረ ጊዜ ብንያማውያን ወደኋላቸው ኋላቸው ተመለከቱ፣ እነሆም የሞላ ከተማው ጥፋት ወደ ሰማይ ወጣ። የእስራኤልም ሰዎች ተመለሱ፣ የብንያምም ሰዎች ክፉ ነገር እንደ ደረሰባቸው አይተዋልና ደነገጡ። ከእስራኤልም ሰዎች ፊት ጀርባቸው መልሰው ወደ ምድረ በዳ መንገድ ሸሹ፣ ሰልፉም ተከታትሎ ደረሰባቸው። ከየከተማውም የወጡት ከመካከላቸው ገደሏቸው። ብንያማውያንንም ከበቡ፣ በምሥራቅም በኩል እስካለው እስከ ጊብዓ አንጻር ድረስ አሳደዷቸው፣ በመኑሄም አጠፏቸው። ከብንያምም ዐሥራ ስምንት ሺህ ሰው ሞተ፤ እነዚህ ሁሉ ጽኑዓን ነበሩ። ከእነርሱም የተረፉት ተመልሰው ወደ ምድረ በዳ ወደ ሬሞን ዓለት ሸሹ፤ ከእነርሱም በየመንገዱ ላይ አምስት ሺህ ሰው ለቀሙ። ወደ ጊድ አመም አሳደዷቸው፣ ከእነርሱም ሁለት ሺህ ሰዎችን ገደሉ። እንዲሁም በዚያ ቀን ከብንያም የሞቱት ሃያ አምስት ሺህ ሰይፍ የሚመዙ ሰዎች ነበሩ። እነዚህ ሁሉ ጽኑዓን ነበሩ። ስድስቱም መቶ ሰዎች ተመልሰው ወደ ምድረ በዳ ወደ ሬሞን ዓለት ሸሹ። በሬሞን ዓለት አራት ወር ተቀመጡ። የእስራኤልም ሰዎች በብንያም ልጆች ላይ ዳግመኛ ተመለሱ፣ ሞላውን ከተማ ከብቱንም ያገኙትንም ሁሉ በሰይፍ ስለት መቱ፤ ያገኙትንም ከተማ ሁሉ በእሳት አቃጠሉ።